አሰላሙ አለይኩም ወረህመቱላሂ ወበረካቱ ቱ። ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ከኔ ወልድ ሰላም ነው አልሐምዱሊላ። እናንተም ደህና እንደሆናችሁ ተስፋ አረጋለሁ ረጋለሁ። እንሻላ፣ ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ነባሮችም ደግሞ ቪዲዮን ከወደዳችሁት ላይክ፣ አስተያየታችሁን በኮመንት ግለጹ ማለት ነው ውዶቼ። እንሻላ ዛሬ የመጣሁበት አንድ ነገር አለ። እሱም ደግሞ ይሻላል አብረን የምናየው ይሆናል እና ዛሬ ከሺኤን የጠለብኩት ልብስ ያለው እንዲሁም ደግሞ ለአረፋ የሚሆን ልብሶች ማለት ነው። እና ዛሬ መጥቶልኝ ነው። አብረን የምናየው ይሆናል ማለት ነው። ይኸው እንግዲህ በካርቶን ነው፣ ካርቶን ትልቅ ካርቶን ነው የመጣው። ግን ለማስገባት ነበር ካሜራው አልገባልኝም፣ አልያዘውም። ያው ካሜራ ማኔቱ ራሴው ስለሆንኩኝ አልተመቸኝም ማለት ነው፣ በደንብ ለማስገባት እና ዛሬ እንደምታዩት አንድ ካርቶን እቃ መጥቶልኛል። ቆንጆ በጣም የወደድኩት እና ደስ ያለኝ ልብስ ነው ከነ ሸላው ማለት ነው። በጣም አሪፍ ነው፣ እኔ ወጀዋለሁ፣ እናንተም ትወዱታላችሁ። እየተስፋረግ ያለው ቆንጆ ልብስ ነው። ሸላዎቹ እንኳን ብዙም ቀላል ናቸው፣ ብዙም ያን ያክል የሚካበዱ አይደሉም ማለት ነው። እንደምታወት እቃውን ከውስጥ እያወጣሁ ነው አሁን ያለሁት፣ ያሳይ ማሳያችሁ ይሆናል ና ያው እቃው በነገራችን ላይ የኔ ብቻ አይደለም ጓደኞችም ጭምር ነው። እና ብቻ በጣም ወድጀ አለው የወደድኩት እቃ ነው ማለት ነው። በጣም ቆንጆ ልብስ ነው፣ ሹፋን ነው። የሁላችንም አንድ አይነት ልብስ ነው የመጣልኝ እና እዚህ ላይ ደግሞ እንደምታወት ቀልጠፍ ያለች እና ቆንጆ እየነስ ያለ ቦታ የማትይዝ ጅባስ ናት። በቻርጅ ነው የምትሰራው። ቆንጆ እቃ ነው፣ ውድ ነው እንደምታወት ማለት ነው። ያው ቻርጀር አለው የራሱ በሶኬት ነው የሚሰራው ማለት ነው። ያው ለሀገራችን እንሻላ ነገ ሀገራችን ገብተን ልጆች ሲኖረን ምናምን ይጠቅማል ማለት ነው ለቁርአን ምናምን እንዲሁም ደግሞ እዚህ ጋ ጫማ አለ ቆንጆ ጫማ ነው። ጫማ የቱ ራሱ ውድ ጫማ ናት። አንዴ ምትወጣ በጣም ቆንጆ ናት። መታመር ቀልጠፍ ያለች ማለት ነው። ያው ዛሬ ማሳያችሁ የጠለብኩትን እቃ ነው ማለት ነው። ሐባይቢ እንዲሁም ደግሞ አሉ ጫማዎች፣ አንዱ ለሶስት ጫማዎች አሉ በተለያዩ ከራል ማለት ነው እና ተወደዳችሁት እናንተም እየገባችሁ ጥለቡ፣ ለኢዲያችሁ ማ ላረፋችሁ የምትውሉበት ማለት ነው። ሀባቤ ጫማዎቹን ልጃቸዋለሁኝ። ከጫማዎቹ በበለጠ ቀሚሱን ሹፋኑ ነው የወደርኩት። ሹፋኑ በልካችን ከምናሰፋው በላይ በጣም ቆንጆ ደስ የሚል ስንለብሰው በጣም የሚያምር ነው። አይቸዋለሁኝ እኔ ማለት ነው እና ጫማው እንደምታወት ቆንጆ ቀለል ያለ ጫማ ነው። አሪፍ ነው። በተለይ እንደዚህ ያው ረዘም ሰዎች ደግሞ ይሄ አይነት ጫማ ይመከራል። ወይም ጓን ያለ ጫማ አልወድም፣ አልወህም ምዝጋም ሌላ ጫማ አለ። ያው የኔ ብቻ አይደለም፣ በያቻለሁ የጓደኞችን ጭምር ነው፣ እና የነሱ ጫማ አለ ማለት ነው። እንደምታውቁት ቆንጆ ነው። ያው እናንተ ለማሳየትና እንዲሁም ደግሞ ቪዲዮ ለመስራት ያክል ነው እንጂ የተጠቀምኩት ያን ያክል የተጋነነ ነገር ሆኖ አይደለም እና ያው እኔ የወደድኩት እና እኔ የወደድኩትን እስኪ እናንተም እዩልኝ። እኔ የገዛሁትን እኔ የወደድኩትን ልብስም እንዲሁም ደግሞ ጫማዎቹ ለማለት ነው። አሁን መልሼ ወደ ቦታው እየመለስኩ ነው ያለሁት። ያው የራሴን እቃ አውጥቼ የጓደኞችን ደግሞ ወደዛ ወደ ቦታው እየመለስኩ ነው ማለት ነው። እንግዲህ አሁን ይህንን ፈትቼ ያሳያችኋለሁ። በጣም ደስ የምትል እና ቆንጅዬ ቀናት ከውስጡ ያለው ማለት ነው። አሁን ካርቶንን ፈትቼ አሳያችኋለሁኝ። አብራችሁኝ ተከታተሉት። ቆንጆ ደስ የምትል ጅባስ ናት ማለት ነው። ጅባስ ነው የሚባለው እኛ እና ብቻ አሪፍ ናት። ተወዷት አላችሁ ብትገዟት። ይህን ትልቁን ተማን ቀርፈፍ። እቺ ግን የሆነ ቦታ ቁጭ አድርጋችኋት ቁርአናችሁን ከሰልካችሁ ጋር ኮኔክት አድርጋችሁ እንዲሁም ደግሞ በደንባርጋ ነው የምታሰማው ያው በአረቦችን ቤት አንዳንድ ቤቶች ውስጥ አለ። እና አሁን ካርቶኑን በየት ቦታ እንደሚፈታ እየታገልኩ ነው። አይዋ እንፈታሁት። በነገራችን ላይ ካሜራውን ቀረጽኩት። ጭወት በጣም ስላለው ኪስ ምናምን እየተንኳኳ ስለሆነ ሪከርድ ነው እያረኩ ያለው ታህን እና ብቻ ያው እንደምታዩት ቻርጀር አለው የራሱ ማለት ነው። አሁን እዚጋ እንደምታዩት የምታምር ቀናት ሽጉጥ ነው የምትመስለው ቆንጆ ሽጉጥ እና አሪፍ ቃናት ሲዩ እንደምታዩት የራስዎን ኦፍ ኦን ማድረግ ያለው በጣም ቆንጆ ቃናት፣ በጠለብኳት አሪፍ ነው ብዬ አስባለሁ። እና መልሼ ወደ ቦታው መልሰዋለሁ ማለት ነው፣ ምክንያቱም ወደ ሀገር የሚሄድ ስለሆነ ማለት ነው። እዛው ቦታ እንዳይሰበር ከአንዱ ለአንዱ ቦታ ሲንቀሳቀስ እንዳይሰበር እዛው ካርቶን ውስጥ አስገባዋለሁ። እና ይህንን ይመስላል የጠለብኩት። ቀሚሱን ደግሞ ፈትቼ የማሳያችሁ ይሆናል ማለት ነው። የራሴን የሰዎቹን አልፈታም። እና በጣም ደስ የሚል ነው፣ የሚያምር ነው። የገባችሁ ጥለቡ ማለት ነው ኢዳችሁን ደስ በሚል ነገር አሳልፎ ላችኋለሁ። እኛ አባቢ እኔ ወድጀዋለሁ። በእርግጥ እኔ የወደድኩትን እናንተ ልትወዱት አትችሉም፣ ግን ያው ለማሳየት ያክል ነው ልብሱን፣ ጥራቱን ማለት ነው ከሌላ ቦታ ከምትጠልቡ ልብስ ኦንላይን ከጠለባችሁ ሺኤን ላይ ነው የሚሻለው። ምክንያቱም ሺኤን ላይ እቃቸው አሪፍ ነው። እንደገና ያዘዛችኋቸውን ነው የሚያመጡት፣ ሳይዛቸው የራሱ የነገራችን ማን የጻፋችሁላቸውን ነው ያስቀመጣችሁላቸውን ነው የሚያመጡት። ልክ እንደ ሌሎቹ ወይ አጭር አያመጡም ወይ በሳይዛችሁ ነው የሚያመጡት። አሪፍ ነው ብዬ ያስባለው። እዚ ላይ ሸላዋን እየፈታሁኝ ነው እንደምታዩት። ሸላው ያን ያክል የሚካበል ያደለም፣ ብዙም አልመሰጠኝም፣ ግን አሪፍ ነው ቀለል ያለ ስስት ያለ ነው። ከልብሱ ጋ ማቺ የሚሆን ነው ብዬ አስቤ ነው የጠለብኩት እና በጣም አሪፍ ነው። ደግሞ እያሸተትኩት ነበረ። ያው አዲስ ልብስ እና አዲስ ብር የራሱ የሆነ ሽታ አለው እና ይሄ ደግሞ የራሴ ነው፣ የኔ ሳይዝ ነው፣ ዋን ኤክስኤል። ወድጄዋለሁ። ልብሱ በጣም ቆንጆ ነው። ቆንጆ ሹፋን ነው። እና ላሳያችሁ ነበር እዚህ ጋር ካሜራው ቆረጠኝ ማለት ነው። እንደምታዩት ቆንጆ ነው ሲለበስ ደግሞ የበለጠ በጣም ነው የሚያምረው። ያው ካሜራው ስለቆረጠኝ ማሳየት አልቻልኩም ሙሉውን ማለት ነው። እና እንደምታዩት እኔ ይኸው እያሽ ሞነሞንኩት ነው በላይ ላይ ማለት ነው። ሳለብሰው በራሱ አብሮኝ እንትን እያለ ነው ማለት ነው። ወዲቶ ያለው በጣም ወድጃዋለው፣ አይገልጸውም። እና በነገራችን ላይ የሺኤን ልብስ የመጀመሪያ የጠለባ አይደለም፣ ግን ብዙ ጊዜ ይጠለባለውኝ። ያው ግን ቆንጆ ሹፋን ነው ሹፋን ማለት ነው። ገበሩ በራሱ ከስር በጣም ቆንጆ ነው፣ ልስልስ ያለ እና ቀላል ያን የማይከብድ ማለት ነው። ወይም ደግሞ ይሄ ኩርፍፍ የሚለው ነገር አይደለም፣ ቆንጆ ነው። ወድጃዋለው፣ እኔ በተለይ በጣም ነው የወደድኩት በቃ ትከሻ ላይ ምናምን እየሰቃቀልኩት ነው ያለውት፣ ተመውደድ የተነሳ ማለት ነው። እና በጣም አሪፍ ነው። እናንተም ጥለቡት እላለሁ። ጥለቡትና ልበሱት። የምር ቆንጆ ነው። አንዳንዴ ነፍስያችን የምትፈልገውን ነገር ማድረግ ግድ ነው እና እየጠለባችሁ ልበሱ። ሸላ ያለ አሁን ዲስካውንት ሳይወርድ አይቀርም መሰለኝ ያው መቶ ሀያ ብር ነበር እያንዳንዱ ቀሚስ ማለት ነው። እያንዳንዱ መቶ ሀያ ብር ነው። ቢያንስ እኛ አንድ አስራ አራት ምናምን እንሆናለን። ጀማ ሁነን የጠለብ ነው እስከ ሁለት ሺህ ምናምን ወስደዋል ማለት ነው በቃ በአጠቃላይ። እና እየገባችሁ እያንዳንዱ ሲሆን ደግሞ ቀላል ነው ነፍስያችሁን ለአረብ እና ሪከርድ እየተቆራረጠብኝ መሰለኝ እና ቆንጆ ልብስ ነው ጥላ ትላችኋለውኝ ውዶቼ። ቺ ዱኒያ ናት አትሞላም መቼም ማለት ነው። መቼም እንደምንሞት ማናቅም። በተቻለን አቅም ነፍስያችን የምትፈልገውን ነገር እና ማድረግ የምንችለውን ነገር ማድረግ አለብን ማለት ነው። ነፍስያችን የፈለገችውን ነገር በአቅማችን ልክ፣ አቅማችን በሚችለው ልክ ማለት ነው ማድረግ ያለብን ከመጥፎ ነገር ወይም ደግሞ ሀራም ነገር ሳይሆን ሀላል የሆነ ነገርን እና ማድረግ ያለብንን ነገር አድርገን ነፍስያችንን ማስደሰት እንችላለን ማለት ነው፣ በቀላል ነገር እና እኔ አሁን ደስ ብሎኛል። ልክ እንደ ልጅነቴ ማለት ነው። ልብሱን ስለወደድኩት፣ በነገራችን ላይ የምወደውን ልብስ ተወደድኩት ወደድኩት ነው። ማንም ሰው ምርም ቢለኝ ከወደድኩት ወደድኩት ነው። ምንም አይነት እንትን ቢሆን ልብስ ላይ ያለኝ አመለካከት በቃ አንድ አንድ ልብስ ከወደድ ወደድኩ ነው በቃ። አሁን ብዙ ያልወደውም እኮ እንደዚህ ብዬ ገዛሁት እንጂ ምናምን የሚሉ አሉ። እኔ ግን ልብስ ስገዛ ወድጀው ነው። ሰዎቹ እንኳን ወይኔ አምርም ለምን ገዛች ምናምን ብኝ እኔ ተወደድኩት። በጣም እንደውም ሁሌም ነው የምለብሰው ወላሂ ማለት ነው። እና ይህንን ይመስላል የዛሬው ቪዲዮዬ። እናንተም የገባችሁ ልበሱ። ያው እኛ በነገራችን ላይ ለአረፋም ጭምር ነው። ሁለተኛ የቀለበትን ፕሮግራም አለብን ይመስለኛል፣ በአረፋ ማግስቱ ማለት ነው። ያው ለብሰን ማች ነው ምንለብሰው ሁላችንም። ለዛም ነው በርከት ያለ ልብስ የጠለብኩት ማለት ነው እና እንሻላ የዛን ቀን ደግሞ ከተመች እስኪ ለብሰን ለብሰን እንሻላ በሾርት ቪዲዮን ቢሆን እምለቀው ይሆናልና ማሳያቸው ይሆናል ማለት ነው። ይሆን እኔ የሌለውበት ልጆቹ ፍቃደኛ ከሆኑ ማለት ነው። ግን ፍቃደኛ የሚሆኑ አይመስለኝም። የሜዳ ሰው አይደሉም። እኔ ብቻ ነኝ የሜዳ ሰው ብዬ አስባለሁ። እና ሆን እንደምታዩኝ ልብሱን ወድጀዋለሁ። የማደርገውን ነው ያጣሁት። አንዴ ትከሻ ላይ ሰቅለዋለሁ፣ አንዴ ደግሞ ብቻ። በጣም ነው የወደድኩት ልብሱ ማለት ነው። እናንተም ግዙት። የምር ቆንጆ ልብስ ነው። ግዙ እና ልበሱ ትላለሁ። ይህ ብቻ አይደለም፣ ከለር ብዙ አይነት ከለር አለ። እናንተ በምትወዱት በሳይዛችሁ ልበሱ፣ ተደሰቱበት እላለሁኝ። ቲክቶክ ላይ ከምትጠልቡት እዚህ ላይ በጣም አሪፍ ነው ብዬ ነው የማስበው እና የገባችሁ ጤለቡ። እናንተ ደግሞ መጥለብ ጥሩ ነው ብዬ አይደለም አልመክራችሁም። መጥለብ በጣም ክሳራ ነው። ወጃ ስወጣል ብር ሲይዝም ጠለባት። ያው ግን ደግሞ አንዳንዴ ጠለባት ስጥለቡ ብዬ ብዙ አልመክርም፣ ግን ያው በሚያስፈልገን ሰዓት ደግሞ መጥለብ ግድ ይለናል እና እየጠለባችሁ አንዳንዴ ድበሱ እላችኋለሁ፣ የምትፈልጉትን ነገር ማለት ነው። ሀባቢ እና ዛሬ ይሄን ይመስላል እየላችሁ የመጣሁት ቪዲዮ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አዲሶችም ደግሞ ቤተሰብ ያልሆነን ቤተሰብ እንሆነ ተጎን የሆኑ እላለው። ነባሮችን እየገባችው አስተያየታችሁ አሳውቆኝ። ጠለባት ጥሩ ነው ወይ ወይስ ጥሩ አይደለም የሚለውን ማለት ነው። እኔ በበኩል የጠለባት ጥሩ አይደለም ገንዘብ አያስይዝም እላለሁ። ደግሞ ነፍስያችን የፈለገችውን ነገር ግን ማድረግ ግዴታችን ነውና በተቻለና ቅም አቅማችን በሚፈቅደው ማድረግ እና መደሰት አለብን እንላለው። ውዶቼ ዛሬ እንግዲህ ይህን ይመስላል የመጣሁት ቪዲዮ። የአሁን እንግዲህ ቀሚሱ ስለወደድኩት እንደፈለግኩ እያንገላበጥኩት ምናምን ነው። እስክለብሰው ድረስ ገና አዲስ ነው፣ አጥቤ ነው መለብሰው። ለብሼ የአንድ ቀን ስውልበት የአንድ ቀን ነው። እዛ ሀገር ልብስ የምንለብሰው በነገራችን ላይ ተጠለበም አልተጠለበም አንድ ቀን ነው የምንለብሰው። እና እና ውድ ሄቶቼ ቪዲዮን ተወዳዳችሁት፣ ላይክ አድርጉልኝ። አመሰግናለሁ።